ቤተሰብ ቤተሰብ ቤተሰብ መጥተናል፣ ብቅ ብለንላችኋል። እንግዲህ የዘዘማሌ ዩቱብ ተከታታይ ውድ ቤተሰቦች መጥችላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋቸውን አትርሱም ማለት አትርሱም። አዎ፣ እንግዲህ እኔ ዛሬ የመጣሁበትን እንግዲህ በጥሞና አዳምጡኝ። አሰላሙ አለይኩም ረህመቱላይ በረካቱ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም መልካም ነኝ፣ በጣም ሰላም ነኝ። አልሐምዱሊላህ ረቢል ዓለሚን ከእናንተስ ጋር። ዛሬ እንግዲህ በቲክቶክ አነጋጋሪ የሆነው በሚዲያ ላይ አነጋጋሪ የሆነው ወልደ ጊዮርጊስ አምስት መቶ ሺህ ብር እነግስልሃለሁ ያለው አንድ ሚሊዮን ብር አፈጋለት እኮ ጀግ ነው። በጣም መልካም ምን ነበርኩኔ? ድሮ ጎዳና ተዳዳሪ ሁኔ፣ በጣም የምለምለውን እንጀራ በጣም ነበር የምበላው፣ አንድ ፌስታል ሙሉ። አሁን ግን ግማሽ እንጀራ እንኳን አልጨርስም እያለ ይገኛል ወንድማችን ማለት ነው። በጣም መልካም ሰው፣ በጣም ጥሩ ሰው፣ በስራው ጎበዝ ሰው። ከሰራ መልካም፣ ካሰበ መልካም ነገር ከሰራ የማያገኝበት ሀብታም የማይሆንበት ምክንያት አይኖርም። ብቻ ለሰው ልጅ መልካም ነገርን እንሰብ፣ ጥሩ ነገርን እንሰብ። እሱ ፈጣሪው መልካም ሰው ስለሆነ መልካምነትን እያዳበረለት ነው የሚሄደው አሁንም ቢሆን እና እኔንም እንደዛው ው አረብ ሀገር ከመጣሁ ማለት ነው እየሰማኸኝ ከሆነ ወልደ ገወርጊስ አረብ ሀገር ከመጣሁ 17ኛ ዓመቴ አስቆጥር አስቆጥሬ ያለሁ አልሐምዱሊላህ። ቤት አለኝ መስሪያ የለኝም። እና እኔን ብትረዳኝ፣ አላህ ደግሞ እርዝቁን ምንረቢ ነው፣ ስበቡን ላስባብ ነው። እርዝቅ ግን አላህ ነው፣ ምንረቢ ነው፣ ግን ስበብ ያስፈልገዋል። እና ምን ችግር አለው? እኛንም አውጣጣን ስራ ፍላጎት ያለን ሰዎች ብዙዎች አለንና ያ ያገኘ ሰው ለኛ ስራ ለምንፈልገው ሰው ብታመጉሱን ሰርተን እንመልሳለን ምን ችግር አለው? ይሄ እኮ ብድር ነው። ከምሬ ነው የምላችሁ። በዛ ላይ ደግሞ ከአላህ ታገኙታላችሁ። 17 ዓመት ሙሉ ሰርተን ምንም አላገኘንም እኮ 17 ዓመታችን እኔ 17 ዓመቴ እዚህ ቤት ማለት ነው። አይገርምም? አረብ ሀገር ከተሰደድኩ እና 17 ዓመት ተሰድጄ ምንም ነገር ጊዮርጊስ ነግሰን ነግሰን አሳድገን ኢትዮ ቡን ከፈኩ ስድስት ዓመቴ ምንም የለም ዜሮ። ኢትዮብ እሰራለው ኢትዮብ ይከፍለኛል ብዬ በጉልበቴ በራሴ ችሎታ እየሰራሁ ነው፣ ግን ዜሮ ምንም የለም። ብቻ አልሐምዱሊላህ እና እንችግር አለሁ። ለሌለው ያላችሁ ነግሱ። ሰርተን እንደገናኛ ደግሞ እርግጥ ካገኘ ሌሎችንም ማሳደግ ወደኋላ እንልም። እንደጋገፍ እንተሳሰብ እና እባክህ ብያለሁኝ። እኔም ይሄን ቪዲዮን ካወቅ ካይኸው ስልክ ቁጥር ያስቀምጥልሃለሁ አሉ ዘምዘም አብሽሬ፣ አገርሽ ግቢ። እኔ የስራ የስራ ችሎታሽ ስለምወደው ስራ ከፍቼ ሰጥሻለሁ፣ ወደ አገርሽ ግቢ እንደምትለኝ አልጠራጠረም። እና አደራርሃለሁ። ለማንኛውም ይመችህ፣ ቪዲዮዬን እንዳታሳልፈው